ሶ ፈተና ማለፍና ፈተና ማለፍ የሚያሳየው ምንድ ነው? ከሀምሳ በላይ ማምጣት አለብህ ፈተና ለማለፍ። ቢኮዝ በዛ ትምህርት ላይ መጥረኛ ቢሆን እውቀት አለ። ሰው ዩኒቨርሲቲ ገብተ ብትማር ትችለዋለህ። ቢኮዝ እየከበደ የሚሄድ ስለሆነ፣ ያልቻለው ምን ይሁን? ይሄ የሃምሳ ፐርሰንት ማምጣት ያልቻለው ታውቃለ። ባለፈው ስንጀምር ሶስት ነጥብ ሶስት ፐርሰንት ነበር ያለፈው። በሁለተኛው ሶስት ነጥብ ሁለት አሁን ዘንድሮ በጣም ተሻሽሏል። አምስት ነጥብ ሁለት ነው ያለፈው። እንደዚህ እያለ ከፍ እያለ ይሄዳል ብለን እናምናለን። ቢኮዝ ጥናት ተጀምሯል፣ መማር ተጀምሯል። አስተማሪዎች እንደ ባውዛ እየታዩ ነው፣ ምን እያደረጋችሁ ነው ምናምን የሚለው የት ጋ ነው ማነው የሚወድቀው ምናምን። እነኚህ ምንም ትምህርት ቤት ምንም ተማሪ የማያሳልፉ ትምህርት ቤቶችን አይደንቲፋይ አድርገን እነሱን እንዴት ነው ምንረዳው ተብሎ እንቅስቃሴ ብዙ። በዚህ ምክንያት ቁጥሩ እየጨመረ ይሄዳል ብለን እናስባል። ግን መጀመሪያ ላይ ወደ 200 ሁለት ሺህ ሁለት መቶ ሰላሳ ተማሪ መቀበል የሚችሉ ዩኒቨርሲቲዎች አሉ። አጠቃላይ ድሮም ቢሆን ከዛ ከ240 ከ250 ሺህ በላይ አይገባም። ቢኮዝ የሚደረገው ድሮ ምንድን ነው? ማለፊያ ነጥብ ብሎ ነገር የለም ባለው ቦታው ልክ እየወረድ እየወረድ እየሆነ አንዳንድ ጊዜ በ በ25 ዩኒቨርሲቲ ይገባል። 25 ማለት ሲሳይዝ ኤኒቦዲ ዝም ብሎ መጥቶ ኢኒሚኒማኒሞ ብሎ ቢሞላ 25 ሁሉንም ኤ አር ገብት ሞላ ሊትረሊ ምንም የማያውቅም ሰው ነው። እዛ ዩኒቨርሲቲ ያ ገብቶ ደግሞ የዩኒቨርሲቲን ትምህርት መከታተል አይችልም። ሶዘ ሆልቲንግ ነው አብሮ የወደቀው። ሶ ዩኒቨርሲቲ የሚገቡት ሰዎች ያንን የዩኒቨርሲቲ ትምህርት መቋቋም የሚችሉ መሆን አለባቸው። ስለዚህ 50 ፐርሰንት ማለፊያ ነው ካልን በኋላ ምንድን ያህል የወደቁትን ምን እናድርግ? ያ ሁሉ ሰው፣ ዩኒቨርሲቲዎቹ ሪሜዲያል ፕሮግራም እንጀምር። ወድቀዋል፣ ልናሳልፋቸው አንችልም። ሄደው ፍሬሽማን አይሆንም፣ ግን ዩኒቨርሲቲዎች ውስጥ እናስገባና አንድ አመት በደንብ አድርገን ቀጥቅጠን እናስተምራቸው ከዛ ፈተና አንስጣችሁ ከዛ ካለፉ ዩኒቨርሲቲ ሶ በዛ 50 ሺህ ምናምን ያህል ተማሪ ይቀበላል። በዛ ሶ ይገባሉ። ሁለተኛ እድል ተሰጥቷቸዋል። በዛ ሁለተኛ እድል ተጠቅመው በደንብ አድርገው ተምረው ዩኒቨርሲቲ ውስጥ ካለፉ በሚሰጣቸው ፈተና በሚቀጥለው ዓመት አንደኛ ዓመት ሆነው ይገባሉ። ያ ማለት አንድ ዓመት ወደቁ ማለት ሶ ከቶታል ቁጥሩ ለጊዜው እየቀነስን ነው የምንሄደው። ይሄ በሬሜዲያል የሚገባውን ያለፈ የሚሄደው እየጨመረ ሲሄድ ዜን በሬሜዲያል የሚገባውን እየቀነስን እየቀነስን እንሄዳለን። ለጊዜው ግን አንዱ የምናደርገው ይሄ ነው። ሁለተኛው ብዙ ሰው የማይረዳው የቴክኒክና ቮኬሽናል ትምህርት ቤቶች አሉ። ባለፈው አመት እሱን ቁጥር በደምብ ስለማስታውሰው ነው ያለፈውን አመት ማነሳል። ማትሪክ ስነ እንደውም ከመጀመሪያው ዓመት ደክሞ ነበር። ይብኖት ያለፈው ይሄኛው ሳይሆን ከዛ በፊት ያለው 3.2% ነበር። እንት ያለፈው 29ሺ ተማሪ ነው የገባውና እነኚህ ቲቤቶች ኢትዮጵያ ውስጥ ያሉ ቲቤቶች ቴክኒካል እና ቮኬሽናል ትምህርት ቤት ከ12ኛው የወደቁትንም ይወስዳል። እኛም ሀገር የሚሆነው ኢቬንቹአሊ ይሄ ነው። ይሄ ዝም ብለህ በሙሉ ሁሉንም ማሳለፈህም እኮ ዩኒቨርሲቲ ማስገባት አልቻልክም በፊት አሁን ግን አብቅተን እናስገባቸው ቢኮዝ የአገራችን የወደፊት ጣፈንታ የሚወሰነው እነኚህ በምናስተምራቸው ልጆች ብቃት ነው። ከአሁን በኋላ ዝም ብለን የምንቀልድበት ነገር አይደለም ይሄ። ኢፍ እቺ ሀገር ከዚህ ድህነት ወጥታ ወደ አንድ ቦታ ትሄድ ካልን፣ ኢፍ እቺ ሀገር ዓለም እየተቀየረ ያለበትን የቴክኖሎጂ እውቀት ይዛ ወደፊት ትሄድ ካልን፣ ኢፍ እቺ ሀገር በእርግጥም የድሮ ስልጣኔ ነችና አሁንም ለመወዳደር የሚያስችል ካፓሲቲ ያለው ማህበረሰብ ነው ያለን፣ ካለን ዜን በትምህርት ላይ ምንም አይነት እንደዚህ አይነት ጨዋታ መኖር የለበትም። እሱን ይዘን ነው